በተለያዩ ፊልሞች ላይ ድንቅ የሆነ የትወና ብቃቷን በማሳየት እውቅናን ማግኘት የቻለችው ጸባይ ሰናይ ተወዳጅ ታታሪና ቅን እንደሆነች የሚነገርላት አርቲስት ሀና መርሐ ፅድቅ ከወላጅ አባቷ ከመላከ ፀሐይ መምህር መርሐ ፅድቅ ጥሩን ህልፈተ ሕይወት ጋር በተገናኘ አዲስ ያወጣችውናም የላከችውን ደብዳቤ በዝርዝር ተመልክተነዋል። በዚህ ደብዳቤዋ ላይ እጅግ የሚያሳዝኑ ልብን በሐዘን የሚመሉ ልዩ ልዩ ቃላትን ተጠቅማም እንዲሁም ተመልክተናል። በአባቷ ምክንያት የደረሰባትንም ሐዘን ይፋ አድርጋለች። ተወዳጇ አርቲስት የላከችው ደብዳቤ ዝርዝር ሁኔታ ምን ይመስላል? በዚህ መልእክቷ ላይ ያስቀመጠቻቸው እጅግ የሚያሳዝኑ ነገሮችስ ምንድን ናቸው? የአባቷን ሞት ከሰማችበት ጊዜ አንስቶ ያሳለፈችው ጊዜም እንዴት ያለ ነበረም? ከዚህ በተጨማሪ ለዘመናት ከአባቷ ጋር በትዳር አብረ የቆዩት እናቷስ በምን አይነት ሁኔታ ላይ ይገኛሉ? ከእውቁ የቤተ ክርስቲያን አገልጋይ መላከ ፀሐይ መምህር መርሐ ጽድቅ ጠሩነ ህልፈት በኋላም ከጅግጅጋ ከተማም የተሰሙ የህዝቡ አስተያየቶችስ ምን ይመስላሉ? ምን አይነት መልእክቶችስ አሉ? ሁሉንም በዝርዝር እንነግራችኋለን። እኚህ ተወዳጅ መምህር ያሳለፏቸው የህይወት መንገዶች፣ ለሃይማኖታቸው ብሎም ለሀገራቸው የዋሉት ውለታ እንዴት ያለ ነበረም? ሁሉንም እንዲሁን እነግራችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ቻናላችን እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያደርስ ሚዲያችን ነው። በተለያየ ዓለም ጥግ ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። ጌታቸው በላይ መሰናዶን ወደ እናንተ አደርሳለሁ። ከእኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። ወደ ዝግጅቱ እንሻገር። ተወዳጇ ተዋናይት ሀና መርሐፅድቅ የተወለደችው በጅግጅጋ ከተማ ነው። በጅግጅጋ እጅግ የሚታወቁ ለበርካታ ሰዎች አባት የሆኑና ሁሉም የሚያከብሯቸው አንድ ሰው አሉ። መላከ ፀሐይ መምህር አባ መርሐፅድቅ ጥሩነህ ተብለው ይጠራሉ። እኚህ አባት በርካታ የንስሐ ልጆችን አፍርተው ሁሉንም እየመከሩ በመልካም መንገድ ለነፍሳቸው የሚሆንን የመዳኛ ሕይወትን የሚያስተምሩ ድንቅ ሰው እንደሆኑም መረጃዎች ይጠቁማሉ። ሐናም ስለሳቸው በአንድ ቃለ መጠይቅ ላይ ስትናገር አባቴ በጅግጅጋ የታወቁ ድንቅ የሃይማኖት አባት ናቸው ስትል ሰምተናት ነበረም። እኚህ ተወዳጅ አባቷ ደግሞ የክህነት ስልጣን ያላቸው ድንቅ የሃይማኖት አባት እንደሆኑም ስትናገር ሰምተናት ነበረም። ከቅዳሴ ተመለሰው አንድ ጊዜ ምሳቸውን ይቀምሳሉ ትላለች። ከዚያ በኋላ አመሻሹ ላይ አረፍ ይሉና እንደገና እኩለ ሌሊት ከሌሊቱ ስድስት ሰዓት በሆነ ጊዜ ከእንቅልፋቸው ይነቃሉ። ከዚያም ጸሎታቸውን ይጀምራሉ። ጸሎታቸው ደግሞ እንዲህ ባጭሩ የሚያበቃ አይደለም ትላለች። ከዚያ ሰዓት ጀምሮ የቅዳሴ ሰዓት እስኪደርስ ቆመው ይቆያሉ። ከዚያም ወደ ቅዳሴ ይገባሉ እንደገና በዚያም አገልግሎታቸው ይቀጥላል። በቤተ ክርስቲያን ውስጥ እንዲሁ እንደቆሙ እንደገና ይነገያል ማለት ነው። ታዲያ ከሳቸው ጸሎትን፣ ንስሐን ስለ ሃይማኖቴ እንድረዳና እንድወድ አድርገውኛል፣ ስትልም ሀና ስትናገር ሰምተናታል። ጎራ ስቱዲዮን ሰብስክራይብ አድርገው ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። እንዲህ ተወዳጅ ሆነው የኖሩት ዕውቁ መላከ ፀሐይ መምህር መርሃ ጽድቅ ጥሩ ነህ ከአንድ ወር በፊት ነበር ህይወታቸው ያለፈው። በዚያ ሰዓት ታዲያ በገጠማቸው ህመም ምክንያት ወደ ሆስፒታል ነበር የተወሰዱት። በሆስፒታል የህክምና ክትትል እየተደረገላቸው፣ ቤተሰቦቻቸው በተለይ ደግሞ ዕውቋ አርቲስት ሀና መርሃ ጽድቅም አባቴን ፈጣሪ ይምርልኛል ብላ ተስፋ አድርጋም ጸሎቷንም ስታደርስ ብትከርምም እንኳን ነገር ግን የሳቸው ህይወት እዚያ ላይ ማብቂያው ሆነና አልተሳካም፣ ህይወታቸው አለፈም። በዚያም ምክንያት ከፍተኛ ሀዘን ውስጥ ገብታ ወደ ጅግጅጋ ከተማ በማምራት አባቷን ቀብራ እንደነበር በወቅቱ የወጡ መረጃዎችን አካተን እኛም አድርሰናችሁ ነበረም። በዚያ ሰዓት እውቋና ተወዳጇ አርቲስት ቃል ኪዳን ጥበቡ ከጎኗ ሆና በቀብሩ ስነስርዓት ላይም አብረው ታይተው ነበረም። ቃል ኪዳን እጅግ አዝና በከፍተኛ ሀዘን ውስጥ ሆና ስታለቅስም እንዲሁ ስንመለከታት ነበረም። ታዋቂዋና ተወዳጇ ተዋናይት ሀና መርሐፅድቅ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቅ የነበሩትን መምህር አባቷን መላከ ፀሐይ መርሐፅድቅ ጥሩነህን ከዚህ ዓለም በሞት መለየት ተከትሎ የእሳቸውን ማንነት እምነትና ለቤተሰቡ የነበራቸውን ዋጋ በዝርዝር የሚገልጽ ልብ የሚነካ መልእክት አጋርታለች በማለት በኢንስታግራም ገጿ ላይ ያኖረችውን ይህንን ዝርዝር የተመለከተው ዘሀበሻ ነው እንዲህ ያቀረበልን። በመልእክቷ አባቷን የደግነት ጌታ የመስጠት አለቃም፣ ሩህሩህ፣ ቸር፣ ቅን፣ ተጫዋች፣ ልባም፣ ህልመኛ እያለች እንደምትገልጽም ተቀምጧል። ታጋሽ፣ ትሑትና ታዛዥ አገልጋይ በማለት የገለጸች ሲሆንም ዕድሜያቸውን ሙሉ አምላካቸውን ያገለገሉ ታላቅ ሊቅም እንደነበሩ መስክራለች። ቤተ ክርስቲያን እንደሳቸው አይነት ሊቅ አባትም ለማግኘት አርባና ሃምሳ ዓመታት ይፈጅብናል በማለት የነሳ ልጆቻቸው የሰጡትን ምስክርነትም እንዲሁ አጋርታለች ሲል ዛሀበሻ አክሎ ዘግቦታል። ሚዲያችን ጎራ ስቱዲዮ፣ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያደርስ ሚዲያችን ነው። ሰብስክራይብ አድርጎን እኚህ ተወዳጅ አባቷ ታዲያ ለአካባቢው ማህበረሰብ ትልቅ አገልግሎትና ትልቅ አሻራ የነበራቸው ለቤተሰባቸው ቀና የሆነ አስተሳሰብ ያላቸው አባት እንደነበሩም ትመሰክራለች። ከዚሁ ጋር አያይዛ ታዲያም ለእኔ መከታዬ፣ ጥላዬ፣ ከለላዬ፣ ክብሬ፣ ማዕረግ የነበሩ የሚል ሐሳቧንም አኖራለች። መታወቂያዬ፣ ጸሎቴ፣ መሸሸጊያዬ ሳቄ ምስጢሬና ሞገሴ በማለትም ትዘረዝራለች። ከእሳቸው በመወለዷ በእጃቸውም ስላደገች በማንነቷም ስለተሰራች እግዚአብሔርንም አመስግናለች። ብዙ ሰዎች እሳቸውን ለመሆን የሚመኙላቸው ለፈጣሪያቸው ታምነው ድንቅ ሥራን ሰርተው ያለፉ አባት እንደሆኑም በዚሁ ባስተላለፈችው መልእክቷ ላይ ለመገንዘብ ችለናል። ታዲያም በዚህ በላከችው መልእክት ላይ በርካታ ታዋቂ ሰዎች ሐሳብ አስተያየታቸውን ሰጥተዋል። ከነዚህ መካከል ደግሞ አርቲስት ለምለም ኃይለ ሚካኤልም ትገኝበታለች። ሐና እንደምታውቁት በኪነ ጥበቡ ዘርፍ እጅግ ከፍተኛ ተሳትፎ ከሚያደርጉ ወጣት የኪነ ጥበብ ባለሙያዎች መካከል የምትመደብ ናት። ከነ ከነባለቤቷ ከተወዳጁ ነብዩ ኤድሪስ ጋር ማለት ነው። የአስራ ሁለተኛ ክፍል ትምህርቷን አጠናቃ ወደ አዲስ አበባ ከተማ ነበር የመጣቸው። ያኔ ደብረ ብርሃን ዩኒቨርሲቲ ነበር የደረሳት። እሷ ግን ቲያትር መማር ትፈልግ ስለነበር አዲስ አበባ ሆና ሌሎች አማራጮችን ማየት ፈለገችና ለዚያ ነው ወደዚህ የገባችው። ከዚያም በአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ክፍል ለመቀላቀል ይሰጥ በነበረው ፈተና ተፈተና አለፈችና ወደዚያ የትምህርት ክፍል ገባች ማለት ነው። የቲያትር ትምህርቷን እየተማረች ደግሞ ከጎን የተለያዩ የኪነጥበብ ስራዎችን በተለይ ደግሞ ፊልሞችና ተከታታይ ድራማዎች ላይ በስፋት መሳተፍ ጀመረች። ጎራ ስቱዲዮን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን። በዚህም ባሳየችው ድንቅ የሆነ የትወና ብቃቷ በርካቶች እያደነቋት በአጭር ጊዜ ብቻም እውቅናውን ለማግኘት ቻለች ማለት ነው። ትምህርቷንም እንዳጠናቀቀች ከባለቤቷ ከነብዩ ኢድሪስ ጋር በመሆንም ከነግሩም ኤርሚያስና ከተወዳጁ አርቲስት ደበበ እሸቱ ጋር በመሆን ተፈጣሪ የተሰኘውን ታላቅ ፊልም ለመስራትም ቻለች። ከትምህርቴ እንደወጣሁ ስለ ቤት ኪራይና ስለ ኑሮዬ መጨነቅ ስለማልፈልግ አስቀድሜ ራሴን መቻል እፈልግ ነበር የምትለው ሀና ይህንን አሳክታ ከባለቤቷ ጋር ኑሮዋን መሰረተች። ታዲያ ይህንን ሁሉ ጥንካሬ እንድታገኝ የተረጋጋች ለሙያዋ ፍቅር ያላት ለሀገሯ ድንቅ የሆኑ ነገሮችንም ለማበርከት እቅድ እንዲኖራት በስነ ምግባርና በመልካም ጠባይ እንድታድግ ያደረጉ ከጀርባዋ አንድ ሰው አሉ። ይህም አባቷ መላከ ፀሐይ መምህር መርሐፅድቅ ጥሩነህ ናቸው። ሀና መርሐፅድቅ አባቷ ሕይወታቸው ካለፈበት ጊዜ አንስቶ በትልቅ ሀዘን ውስጥ ሆና እንደሰነበተች በዚህ በላከችው መልእክቷ ላይ ለመረዳትና ለመገንዘብ ችለናል። በተለይ ደግሞ ዕድሜ ዘመናቸውን ሙሉ ከአባቷ ጋር በትዳር አጋርነት የኖሩት ወላጅ እናቷ ደግሞ እኝህን ድንቅ መምህርና ባለቤታቸውን በእንዲህ አይነት መንገድ በመነጠቃቸው በከፍተኛ ሐዘን ውስጥ እንደሚገኙ ከአካባቢው ሰዎች ያገኘናቸው መረጃዎች ይጠቁማሉ። ዘማሪ ዲያቆን ሙሉቀን ተስፋ እንዲህ ይላል። ታላቅ የቤተ ክርስቲያናችን ምሰሶ ወደቀ በማለት ሀዘኑን ይገልጻል። ሐና መርሐ ፀድቅ እህቴ የቅዱሳን አብላክ ቅዱስ እግዚአብሔር መጽናናቱን ብርታቱን ያድልሽ በማለትም ሐሳቡን ያስቀምጣል። በጅግጅጋ ከተማ የሚገኘው የመልእክተ አድባራት ወገዳማት ደብረ መውኢ ቅዱስ ሚካኤል ቤተክርስቲያን አገልጋይ የነበሩት ሊቁ አባት የድጓው መምህር፣ የቅዳሴው መምህር፣ የቅኔው መምህር፣ ያቋቋም የብዙ ትምህርቶች መምህር እንደነበሩም እንዲሁ ይኸው ዲያቆን አክሎ ይገልጻል። አሁን የተዘረዘሩትንና መሰል የቤተ ክርስቲያን ሙያዎችን አብረው የያዙት እኚህ አባት በርካታ አገልጋሎቶችን ሲያደርጉ እንደነበር ይነገርላቸዋል። ዲያቆን ሙሉቀን ስለ እሳቸው ሲቀጥል ስለ እርስ ምኑን ተናግሬ ሊጨርሰው የኔ አባት የኔ የቤተ ክርስቲያናችን አድማቂ ኮከብ አደይ ሞት ክፉ ነውና እንዲነጠቀ እያለ ያዝናል። የኔ አባት መላከ ፀሐይ መምህር መርሐ ጽድቅ ጥሩ ነህ፣ መካሪያችን፣ መምህራችን፣ አባታችን ነበሩ። ሞቶትን ማናመነ መቼም እርሶን ማጣት ለቤተ ክርስቲያናችን ታላቅ በጣም ከባድ የሆነ ሀዘን ነው። እግዚአብሔር ነፍሶትን በቅዱሳን አጠገብ በአጸደግነት ያሳርፍልን። መቼም ቢሆን አንረሳውትም ከልባችን ይቀመጣሉ አባታችን፣ በማለት ያስቀምጣል ሐሳቡን። እጅግ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በዛሬው ዝግጅታችን የተወዳጇን አርቲስት ሀና መርሐፅድቅ ወላጅ አባትን በሚመለከት እሷም ያስተላለፈችውን መልእክት አጠናቅረን በእንዲህ ያለ መንገድ ወደ እናንተ አደረስንላችሁ ከዝግጅታችን ቁም ነገር እንዳገኛችሁ ባለሙሉ ተስፋንን ጌታቸው በላይ አብሬያችሁ ቆይታ አድርግ ያለው በሌሎች መሰናዶች እንደገና እስክንገናኝ መልካም ጊዜ ለሁላችን ጎራ ስቱዲዮን ሰብስክራይብ አድርገው ሀሳብ አስተያየታችሁን ኮሜንት ላይ አኖሩልን።